ከሰሞኑ እንግዲህ በጣም ቫይራል የወጣ በጣም ብዙ ሰዎች እየተቀባበሉት ያሉት እዚ ጋ ያለውን ቪዲዮ እንደምትመለከቱት አንድ ባልና ሚስት እየተቀላለዱ ወይም ይሄ በዘመናዊ አጠራር ፕራንክ እየተደራረጉ፣ ነገር ግን በጣም ልቧን የሚሰብር ነገር ሲያደርግ ማለት በንግግር ከዛ እሷም እስከምታለቅስ ድረስ ስትሄድ እናያለንና እና በጣም እንደዚህ አይነት ነገር በጣም አሳዛኝ በተለይ ሰሞኑን ቅጥ ያጣ ነገር ብስለት የሌለው ማቹሪቲ የሌለው በተለይ በካፕሎች ዙሪያ ማንም ሰው ይወጥቶ የማይሆን ነገር ሲያደርግ ማየት የተለመደ ነው። እስቲ እንያቸውና ያደረጉትን ነገር ከዛም እነግራቸው አንድ ወሳኝ ነገር አለ። ቪዲዮን ተመልከቱት። ሁለት ወር ነሻል እንግዲህ ምንድን ነው ባጭሩ፣ ወልዳ ቤት ውስጥ ሁለት ወሯ ነው ከተቀመጠች። ገና መጫት ነች እያጠባች ያለች እናት ናት። እና እንግዲህ ቁጭ ብሎ የሆነ ሀሳብ አለኝ ምናምን እያለ ነው የሚነግራት። በደንብ ስራ መጀመር ያለብች፣ በቃ በጣም እየከበደ ነው ማለት። ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ እንግዲህ ሀሳቡ በግልጽ እየገባችሁ ነው ብዬ አስባለው። በቀጥታ እያላት ያለው ምንድን ነው? በቃ አንቺ እኮ አሁን ወልደሻል፣ ኢኮኖሚካሊ የተቸገረን ስለሆነ አሁን ወደ ስራ መግባት አለብን። ጤነኛ የሚመሰል አይዲያ ነው አይደለም? ኖርማል እውነታቸውም ቢሆን ይሄ ነገር ከባድ ላይ መስል ይችላል። ነገር ግን ቀልድ ደግሞ ከሆነ እንዲ አይነት ነገር የእውነት ይሄ ነገር ያልተፈጠረ በዚህ ነገር ውስጥ ያልሆነ ከሆነ በጣም ፔንፉል ነው። እንደዚህ ራሱ መባል በጣም ከባድ ነው። እንደ አንዲት ሴት እናት ሊያውም ገና ሁለት ወር ልጇን እያጠባ ችላለች ግን አላለቀም። ስ ስሙት በደንብ ደግሞ እዚህ ጋር ማልቀስ ጀመረች። ምንም ከፍተኛ ቃል እንኳን አልተናገረችም። ኃይለ ቃል አልተናገረችም። በቃ ኢሚዲየትሊ ልቧ ፔኑ ውስጥ ሲገባ ብሮክን ስትሆን ነው በቃ እያሳለፈች ያለችው እና ከባድ ፊሊንግ አለው ፔኑ ቀላል እንዳይመስላችሁ። እንዲህ ዓይነት ነገር ወጣት ነሻ ያለው ነገር ይገባሻል ብዬ ነው እና ወዲያው እንባዋ መጣ፣ ማልቀስ ጀመረች በቃና እያለቀስች ነው እንዴ ይላታል። በጣም እያሳዝና እና ዩት መጨረሻ ሁለ ልጅ አላል ሶች ያለ እንደገና አንቺ ተደረበች ሁለተኛ እንውለድ ውለድ ይቆያል አልኩ ነበር እኔ እናንተ ና ሁለተኛ አንድ ውለድ ያልኩ። ብቻ በዚህ ጉዳይ ላይ እነሱን ኤክስፖዝ ለማድረግ ወይም እነሱን ለማጋለጥ አይደለም። ይህን ቪዲዮ እየሰራሁ ያለሁት ምክንያቱም እነሱ ራሳቸው ከፔጃቸው ላይ ስላላነሱት ነው። አፍተር ኦል ዚስ እንደዚህ ነገሮችን ቫይራል እንኳን እንደወጡ ሲታይ በሶሪ ልብ ያለ ሰው ቪዲዮ ያነሳል እንጂ ሌላ ቪዲዮ ደግሞ ይቅርታ አልኩ ምናምን እያለ አይሰራም። ትልቁ ኤሙ አሁን እንዲህ አይነት ነገሮች በተለይ እኛ አገር ላይ በጆክ መልኩ፣ በፕራንክ መልኩ በተለይ ካፕሎች ይሄ የአዲስ ተጋቢዎችም ደግሞ የቆዩትም እንዲህ አይነት ነገሮች በብዛት እየተሰሩ ያሉበት ዋናው ምክንያት ፌም ነው። በቃ ታዋቂነትን ለመገንባት በሰዎች መካከል ኢንቴንሽኑ እሱ ስለሆነ ነው። እንዲሁም አብዛኛዎቹ የውሸት ናቸው። ፕራንክ ምናም ተብሎ የሚሰሩ ነገሮች ባይዘዌ በእኛ ምድር ላይ በተለይ ውጭውም አለም ላይ ይሄ ከውጭ ሀገር ኮፒ እያደረገን የምናመጣቸው አብዛኞቹ ስክሪፕትድ ተነጋግረው፣ በቃ ለህዝቡ እንደዚህ እናሳይ ብለው የሚያቀርቡት ነው። ግን ትልቁ ችግር እዚህ ጋር ነው። እነዚህ እናንተ የምትሰሩትን ስክሪፕትድ ነገሮች እየወሰዱ ታዋቂነትን ቢውል ለማድረግ አንዳንድ ምስኪን አይምሮ ያልበሰለ ባለትዳሮች ሪል ያደርጉታል። እንዲህ አይነት ፕራንክ ቪዲዮዎችን ለመስራት ይታጫሉ፣ ልባቸው ይነሳሳል። ምንድን ነው ችግሩ ካላችሁኝ በጣም ዘርፈ ብዙ ችግር አለ። ይሄ ነገር እኮ በኋላ ላይ ቀለድኩኝ አልቀለድኩም ሊላት ይችላል፣ ግን በዛ ሰዓት ልቧ የእውነት ነው የተሰበረው ማለት ነው እውነታቸውን ከሆነ እነዚህ ቀልዶች የእውነት ልቧን ከሰበረው በኋላ ነው ይነገራት። የልብ ስብራት ወገኖች ወይ በምንም አይተካም። በጣም ዳንጀረስ ነገር ነው። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። በዚህ ምሳሌ ምዕራፍ 26 ላይ ቁጥር 19 ላይ ምን እንደሚል ስሙ። ባልንጀራውን የሚያታልል በጨዋታ አደረግኩት የሚል ሰውም እንዲሁ ነው አለ። ስሙ። ባልንጀራውን የሚያታልል በጨዋታ ከሆነ ያደረግኩት የሚል ሰው እንዲሁ ነው እንዴት? ቁጥር 18 ላይ ይናገራል። ትንታግና ፍላፃን ሞትንም እንደሚወረውር እንደ እብድ ሰው ነው ይለዋል። ምን ማለት ነው? እንግሊዘኛው ላይ የሚለው ጋን አውጥቶ ሰው ላይ እንደሚተኩስ ምንም ሳያደርግ ሰው በሽጉጥ የምትተኩስ ልክ እንደዛ እንደሚያደርሰው ጉዳት ባልንጀራው ላይ እየቀለደ ዊ ቀልዴ ነው የሚል እያታለለ ባልንጀራውን ፕራንክ እያደረገው ቀልዴ ነው የሚል ሰው ልክ እንደዛው ነው የሚጎዳው፣ እያለ ባይብል ነው እንግዲህ የሚለው። አንብቡት፣ ምሳሌ ምዕራፍ 26 ቁጥር 19 ላይ ስለዚህ እንደዚህ አይነት ብስለት የጎደለው ፕራንኮችን የምትጫወቱ ሰዎች፣ በተለይ ፍቅረኛሞች፣ ስቶፒት። ፌዘኝነት ነው፣ ከምንም አይረባችሁም። ለምንድን ነው ተውምላችሁ ያልኩበትን ሶስት ምክንያቶች ንገራችሁ፣ ወሳኝ ወሳኝ ምክንያቶች ዛሬ። በፕራንክ ጀምራችሁት በጣም ብዙ ተመልካች ሰብስቦላችሁ ሊሆን ይችላል። እነዚህ ሰዎች ተቀላለዱ ምናምን እያሉ በእናንተ መመሰጥ ጀምረው ፌመስ አርጓችሁ ሊሆን ይችላል ትዳራችሁ ግን፣ እጮኝነታችሁ፣ ጓደኝነታችሁ ቢውልድ እየተደረገ ያለበት መሰረት የተዛባ መሆን ጀመረ። የግል ህይወት የግል ህይወት ነው። ይህን ነገር ለዩ። ሲሪየስ ኬዝ ነው። ከዛ ውጪም ፐብሊክ የምታሳዩት ነገር ደግሞ ሮንግ። ምሳሌ ያልሆነ፣ ማንንም የማያስተምር፣ ማያንስ የሚያስቅ ነገር ማሳየት ፈልጋችሁ ከሆነ ይቻላል። ብዙ እኮ አለ የሚያስቅ ነገር። ለምሳሌ የሚያስቁ ውድድራዊ የሆኑ ሰዎችን የሚያዝናኑ ጨዋታዎች መጫወት ትችላላችሁ። ለሁለት ሆናችሁ እንዲያው ያ አባዜ ካለባችሁ ማለት ነው። ግን የቤት ላይፍ የቤት ህይወት አንዱ አንዱ ላይ እያላገጠ ሁሚውሌት እያደረገ ማለት እጮኛህን እያዋረድካት፣ አጋርሽን በህዝብ ፊት እያዋረድሽው እያቃለልሽው፣ እቺ ሴት ሪል የሆነ ፊሊንጓ ነው ባይዘው የገለጠችው ውስጡ ያለውን ፔይን አደባባይ ስንት ሚሊዮን ሁለት ሚሊዮን ቪዩ ነው ያየሁት፣ እንኳን እኔ ቪዲዮን ሳይ ሁለት ሚሊዮን ሰዎች ፊት ምንድን ነው የገለጠቻልችው ሪል የሆነ ኢሞሽኗን ሀዘኗን በአደባባይ እና እጮኛችሁን ጓደኞቻችሁን ባለትዳር አገራችሁን እያዋረዳችሁ ምንም አይነት ይሄ የቀልድ ቪዲዮ የሚባል ነገር የለም። ሂሚውሊየት ነው እያረጋችኋቸው ያላችሁት። እንዲህ አይነት ቀልድ የምትቀልዱ ሰዎች እና እነዚህ ሶስቱ ነጥቦች በደንብ ስሙኝ። ለምን እንዲህ አይነት ቀልዶችን መቀለድ እንደሌለብን በተለይ ደግሞ ክርስቲያን ከሆናችሁ በደንብ ስሙኝ። ሲሪየስ ኬስ ስለሆነ እንደዚህ ነገር ፌዘኝነት ጠብን ስለሚያመጣ ፌዘኝነት ብዙ ችግር ስላለው ማለት ነው። ይሄ ፌዝ ማብዛት፣ ቀልድ ማብዛት የመጀመሪያው እንደ ባለ ትዳሮች በመካከላችሁ ያሉትን ትረስት ወይም ደግሞ ለትዳር ወሳኝ መሰረት ከሆኑ መካከል አንዱ መተማመንን እያጠፋ ይሄዳል። የትኛው እየቀለዳችሁ የትኛው የእውነት መሆኑን ሰው መለየት እስኪ ከብደው ድረስ መድረስ የለባችሁ። ይሄ በተላይ ሚዲዮክራቲ ይሄ በተለይ በሚዲያ ላይ የተሰጣ ላይፍ ውስጥ ስትገቡ የትኛውን የእውነት እያደረጋችሁ የትኛውን የውሸት እያደረጋችሁ የትኛውን ለሚዲያ ብላችሁ እንደምታደረጉት ራሱ አይገባም። ሪል ነገር ራሱ ፍቅር ለመግለጽ ክትፈልጉ ኦልሬዲ አቴንሽን ሲከር ነው የሆናችሁት። እናንተ ፍቅር ደግሞ የትዳር ህይወት ደግሞ በሁለታችሁ መካከል የሚደረግ ሪሌሽንሽፕ ህብረት ነው እንጂ ፐርፎርማንስ አይደለም። ወደዛ ስለሚያድግ ማለት ነው ሁሉ ነገር ከዛ በኋላ እንደዚ አይነት ካፕሎች የሚጀምሩት ነገር ሚዲያ ላይ ለማሳየት ይጀምራሉ። የግል ህይወታቸውን ፍቅራቸውን የማይሆን ነገር ውስጥ ይገባሉ። ከዛ አብዛኛው ነገር የውሸት ነው ፐርፎርማንስ ነው። ለሆነ ለኦዲየንሶቻቸው ማስደመሚያ ወይም ዛሬ እንዲያደረጉ ወደ መባል ውስጥ ይገባሉ። ስለዚህ ጄኒዩን የሆነ ፍቅር በመካከላቸው የለም። ምናልባት የካሜራውን በተን ኦፍ ሲያደረጉ ሰዎቹ ኃይለኛ ብጥብጥ ውስጥ ሊሆኑ ይችላሉ። ከዛ አት ኤኒ ሞመንት ግን ብቅ ሲሉ ሰላማዊ ሰው ሁሉ ዋው የሚልባቸው ሰዎች ሊሆን ይችላሉ። ስለዚህ ወደ ፐርፎርማንስ ተኮር መሆን ትጀምራላችሁ። በመካከላችሁ ያለውን ይሄ ትረስት ሉዝ እያደረጋችሁት ነው። የምትሉት ፍቅር ደግሞ የሚገነባው በእውነት ላይ ነው። በማስመሰል በመምሰል፣ በማመሳሰል አይደለም። ስለዚህ እንደ ክርስቲያን የሆናችሁ እጮኛማችሁ፣ ባለትዳሮች ብዙ ልትሰሩት የምትችሉ ሌሎች ኮንቴንቶች አሉ። በእንደዚህ አይነት ቀልድ የውጭ ሀገር ቀልደኞች ባመጡት በጣም ብዙ ሮንግ የሆኑ ነገሮች እንዳሉ ታውቃላችሁ። በፕራንክ ምክንያት ብዙ ሰው እንደሞተ ታውቃላችሁ። ዝርፊያ ምናምን አስመስሎ ለመዝረፍ ሲገባ የማይሆን አደጋ የሚደርስባቸው ምናምን አሉ። ይሄ ፌዘኝነት እኛን አይወክለንም። አንማቹሪቲ ነው እንደዚ አይነት ይሄ ፕራንክ በሚል። ሁለተኛ ደግሞ በሰዎች ኢሞሽናል ላይ እየቀለዳችሁ ነው ሊተካ የማይችል የልብ ስብራት በንግግራችን በድርጊታችን ከፈጸምን በኋላ፣ እኔ አንዳንዶች ይገርሞኛል። ልክ ሚስትየው ስትመጣ ባልየው ከሌላ ሴት ጋር ምናምን፣ ከዛ ቀልድ ነው ይሏታል። እንደዚህ አይነት ቀልድ የለም። ይሄ አጉል የሆነ ፌዘኝነት ነው። ሲጀመር ሸይጣንን በመካከላችሁ ኢንቫይት ነው እያረጋችሁ ያላችሁ። ሌላው ደግሞ በእንደዚህ አይነት ነገር ውስጥ ሁሌ ስትቀላለዱ የሰውየውን ልብ፣ የሴትየዋን ልብ ያለ አግባብ ደስታና ፍቅር ሊጎላበት ሊያድግበት ይሄ ትስስር ሊጨምር ሲገባው በመሰባበር እርስ በርስ እርስ በርስ አንዱ አንዱን በማዋረድ ሕዝብ ፊት ሰዎች ፊት እውነት ከሆነም ፕራንካችሁ ስክሪፕት ካልሆነ ምሳሌ የማይሆን ልክ ያልሆነ ድርጊቶችን እያደረጋችሁ ነው። ከኛ ይጠበቅም ይሄ እንደ ክርስቲያን። እና ምናልባት እናንተ ቀልድ ነው ብላችሁ አጋራችሁ ጋር የምታደርጉት ነገር ለዛኛው ሰው መዋረድ ማፈር መሸማቀቅ ነው። እና ስለዚህ እናንተ ሰዎችን ለማሳቅ ስትሉ አጋሮቻችሁን ታሸማቀቃላችሁ ማለት ነው። ምን አይነት ፐብሊሲቲ ነው ይሄ? ምን አይነት ዝነኛ ሰው መሆን ነው? እንደዚህ አይነት ነገር አጋሮቻችሁን እያሳፈራችሁ፣ እያዋረዳችሁ፣ በአደባባይ እያሸማቀቃችሁ፣ እያስደነገጣችሁ ፐብሊክን ማሳቅ ይሄ ጤነኛም የሆነ ነገር አለ? ከኛ ከቶ ሊሰማ የማይገባ ነገር ነው። አጉል የሆነ ፕራንክ ነው። ምሳሌም አትሆኑም። ሌላው ደግሞ ይህንን ቁጭ ብላችሁ የምትኮመኩ የምትመለከቱ ሰዎች ምን አይነት የአእምሮ ትንሽነት ውስጥ እንዳለ አንደኛ፣ ጊዜን በምን አሳለፍኩኝ እነዚህ ነገሮች ኮመኮም ከዛስ ምን እስቲ አባረኩኝ ምን የጨመርኩት ነገር አለ በህይወት ሄደ ምን ቁም ነገር አገኘሁበት ከዚህ ቪዲዮ ነገርም ትዳሬ ላይ እንደዚህ አይነት ነገር ውስጥ በመፍጠር ፍላጎት ወይስ ሳኩኝ በዚህ ይሳቃል? አይሳቅም። የሚያስቅ እንኳን ነገር ቢመስል ማለት ነው። ምንም እየጠቀማችኋቸዋለሁ እነዚህን ካፕሎች የምትመለከቱላቸው ሰዎች፣ ምንም ህይወታቸው ላይ የተሻለ አታሻሽሏቸውም። የበለጠ እናንተን ለማሳቅ ወደ ነውር ውስጥ እንዲገቡ ነው የምትገፋፏቸው። ኤፌሶን ምዕራፍ 4 ቁጥር 29 ላይ እንደዚህ የሚል ቃል ነው ያሉት፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቱ አይወጣም። ስለዚህ የማያንጽ ነገር አዘጋጅተን የምናቀርብ ከሆነ ለሰዎች በማያንጽ ነገር አይምሯችንን አይኖቻችንን ጆሮችንን ፊድ የምናረግ ከሆነ ፍጻሜያችን ድካምና ሞት ነው። ምንም የሚረባ ነገር የለውም። አሁን እነዚህ ሰዎች ነገ እዚህ ጋር የተጀመረው ይሄ በፍራንክ በምናምን የተጀመረው ነገር አድጎ እንዲያው ወደ ጥል ወደ መለያየት ቢመጡ ማን ያግዛቸዋል? ከእኛ ከሳቅንላቸው መካከል ስለዚህ አነሰሰሪ ነገር ነው። ይሄ ነውር ነው። እንደ አበሾችም እንደ ኢትዮጵያውያን ልንከተለው የማይገባን ከባህል የወጣ ነገር ነው። በእንደዚህ ነገር ላይ ሲሪየስ ሆኑ። በቃ አታላግጡ። አብራችሁ ገብታችሁ ፌዘኞች አትኑ። እግዚአብሔር ይህን ነገር ይጸየፈዋል። በውሸት በማታለል ምናምን የሚደረጉ ቀልዶች እግዚአብሔር ይጸየፈዋል። ስለዚህ ይሄ እየዋሻችሁ እያታለላችሁ ይሄ ነገር ለሰይጣን ይሄ ምንድን ነው? እንደ ኢንተርቴመንት በሚል ፐርፐስ ውሸትን ማበረታታት ማታለልን ማበረታታት እግዚአብሔር የሚፀየፈው ነገር ነው። ውሸትን እጠላለው ነው የሚለው። ለቀልድ ነው ብሎ ነገር የለም እና ሴፍቲ የለም በመካከላቸው ሴፍቲ አይሰማቸውም። በቃ ፍርሃት ነው። ዛሬ እንዲህ ቢያደርገኝ ነገ እንዲህ ቢያደርገኝ፣ ይሄ ነገር እውነት ነው ውሸት ወደሚል ቀልድ ውስጥ ነው የምትገቡት። እና እርስ በእርስ ይሄ ዘባቾች፣ ተዘባባቾች ነው የምትሆኑት። የመጨረሻው ዘመን አይነት የሰው ካራክተር ነው። ዘባቾች እየዘበቱ ይመጣሉ። ሞከሪዎች ትሆናላችሁ። እርስ በእርስ ፖክ መደራረግ ማለት ነው እና ቁም ነገር አይገኝባችሁም። ከሆነ ጊዜ በኋላ ቁም ነገር እንኳን መተን እናስተምር ብትሉ በፌዘኝነት ነው የምትታወቁት። እና የሆነ የሚጠቅም የሚረባ ለሰዎች የሚሆን ነገር እንደ እንጀራ የሚሆን ችግር የለውም። ማዝናናት ማለት መዋሸት፣ ማታለል፣ ፕራንክ መደራረግ ማለት አይደለም። እሺ፣ ማዝናናት ራሱን የቻለ ትርጉም አለው። ብዙ ልታዝናኑበት የምትችሉ ነገር አለ። ቀደም እንዳልኩት፣ ብዙ ሰዎችን ኢንተርቴን የሚያደርጉ ከማንነታችሁ የማያስወጣችሁ ለመታየት ብላችሁ ያላፈነገጠ ነገር ማድረግ ይቻላል። በጣም ብዙ እነዚህ ልጆች ስ ምሳሌ ሆኑ እንጂ በጣም ብዙ ምድራችን ላይ አሁን በተለይ በዚህ በዩቲዩብ ላይ በቲክቶክ ላይ እንደዚህ ረብ የለሽ ነገር በጣም በብዙ ሚሊዮን ሰዎች ሲታይ በጣም ይገርመኛል። የሚገርመኝ እኔ ትውልዱ ነው። ምን ያህል ትውልዱ የማያስተውል ረብ ለሌለው ነገር ጊዜውን አርባ ደቂቃ ሀያ ደቂቃ ሰላሳ ደቂቃ እንደሚፈጅ በጣም ያሳዝናል። ስለዚህ እግዚአብሔር መብሰልን በእኛ ውስጥ ያደርግልን መብሰልን ትልቅ ሰው መሆንን አስተዋይ ሰው መሆንን፣ የምናደርገው ነገር ሌሎችን ምን ከፍ አደርገ፣ ምን ጠቀመ፣ ምን በጀ ብለን እንጂ እንዲሁ ዝም ብለን የተገኘውን ያየነውን ከዛም ከፈረንጁ ምናምን ለቃቅመን አምጥተን የምንተገብር ሰዎች መሆን የለብንም። ነገ እኮ በዚሁ መንገድ ነው የግብረ ሰዶማዊነቱ ምኑም የሚለመደው በዚህ የሄደው ነገር ነው። ትላንት እንዲህ አይነት ፌዘኝነት ነውር ነበር እኛ ጋር፣ በውሸት በማታለል የሚደረጉ ፌዘኝነት ነውር ነው ነው ነው። አሁን ለምደነዋል እየተሳሳቅን አብረን። ነገ እንዲህ አብሮ ተያይዘው የሚመጡ ነውር የሆኑ ነገሮች በአደባባይ ኢንተርቴንመንት በሚል ስም ተሰጥቷቸው ውሸቱም ምኑም አሁን እንደሚሞገስ እንደሚሳቀለጥ ሌላውም ነገር ይመጣል። ወንዱ የሴት ልብስ ለብሶ ሊያዝናናችሁ ቢመጣ አሁን እንደምትስቁት ነው እየሆነ የሚሆነው በዛው ልክ ስለዚህ እንዲህ አይነት ነገሮችን ከህይወታችን እናስወገድ። ልክ አይደሉም፣ ልክ አይደሉም፣ አይረቡንም አይረቡንም። የሚያሳፍር ነገር ነው። ሶስተኛው ደግሞ ከዚህ ከትዳር ትክክለኛው አላማ እየወጣችሁ ትመጣላችሁ። ዲስትራክትድ ይሆናል ትዳሩ። ሪል የትዳር ፐርፐዝ አለው አይደለም? የትዳር አላማ አለው። እግዚአብሔር ትዳርን የመሰረተው ትልቅ ድርጅት ነው። እንዲሁ ዝም ብሎ ሊቀለድበትና በየአደባባዩ የተሰጣ መቀለጃ ሊሆን አይደለም። ያንን ፐርፐዝ እንዳትሰጡ ግን ይሄ እንደዚህ አይነት ነገር ፌመስ ለመሆን የሚደረጉ ነገሮች ከመጡ ከፐርፐዝ ማፈንገጥ ይመጣል። ትዳር በፍቅር ውስጥ መተጋገዝ፣ መረዳዳት ነው እንጂ የሚሆነው የሆነ ነገር ለመታየት እያንዳንዱ ነገር ለመታየት ኢንተርቴን ለማድረግ ሰዎችን መቅዳት በቃ የግል ሕይወታቸው አይኖርም ማለት ነው ከዛ በኋላ በቃ ፐርሰናሊ ሪል የሆነ የትዳርን ማጣጣም ሕይወት የእግዚአብሔርን አጀንዳ ለመፈፀም ምንም መቀራረብ የማይሆን በቃ ኤቭሪቲንግ ኢንተርቴንመንት መሆን ይጀምራል። ይሄ በጣም አደገኛ ነው። ፐርሰናሊቲን፣ ማንነትን እስከ ማጣት ድረስ ያደርሰናል። እና ሁሉን ነገር ለዛ ብላችሁ ለካሜራው፣ ለቪዲዮ፣ ለኢንተርቴንመንቱ፣ ለቲክቶኩ ምናምን መስራት ትጀምራላችሁ። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ሲናገር የምታደርጉትን ሁሉ ይላል እንደ ክርስቲያን ለእግዚአብሔር ክብር አድርጉት ይላል። ጠይቃችሁ እ እያሳያችሁ እያደረጋችሁ ያለው ነገር ለእግዚአብሔር ክብር ይመጥነዋል ሰዎች ላይ በጎ ነገርን ያመጣል? ሰዎች እግዚአብሔርን እንዲፈሩት እግዚአብሔርን እንዲያከብሩት ያደርጋል ወይስ የእግዚአብሔርን ክቡር ማንነትና ክቡር ሰው ያዋርዳል? ለእግዚአብሔር ክብር አድርጉት ነው የሚለው። ስለዚህ ይህ ከክብር የሚያጎድል እንቱ ፈንቱ የሆኑ አጓጉል ቀልዶችን በኢየሱስ ስም ማስወገድ ይሆንልን። እኔ የምለው እንዲያውም ይሄ ቁጭ ብሎ ራሱ መኮምኮም እየፈለጉ ስልኮቻችሁን ስትከፍቱ ፕራንክ ብቻ ቀልዶች ብቻ የሚመጡ ከሆነ በራሱ ራሳችሁን ጠይቁ። እግዚአብሔርን የሚያከብር ነገር ነው ወይ እየተመለከትኩ የማውለው ወይስ በእንቶ ፈንቶ ህይወቴ ተሞልቷል? ውሏችሁን ያሳያል። አንዳንድ ሰው ጓደኛ የለውም፣ ግን ጓደኞቹ በስልክ ውስጥ እየመጡ ነው። እና ማንነታችሁን እየቀረጹ ነው። የምትሰጧቸው ጊዜ የምትሰጧቸው አይናችሁን፣ ትኩረታችሁን፣ ልባችሁን የምትሰጧቸው ነገሮች ሕይወታችሁ ላይ ተጽዕኖ አላቸው። እግዚአብሔር በኢየሱስ ስም ከዚህ ነገር ይፈውሳል። ስለዚህ ከመለኮታዊው አጀንዳ ፌል አድርገን ለሰዎች መሳቂያ መሳለቂያ ወይም ሰዎችን ለማዝናናትና ለማሳሳቅ ብቻ በፌዘኝነት ሕይወታችንን መምራት የለብንም። ይሄው ደግሞ በጣም ወደ ሲሪየስ ነገሮች ማምራት ሁሉ ውስጥ ልትገቡ ትችላላችሁ። እንደዚህ አይነት ቀልድ ተገብቶ ከዛ ሲሪየስ የሆኑ አደጋዎች መፈጣጠር፣ እርስ በርስ ክፉ ነገር መደራረግ ውስጥ ልትገቡ ትችላላችሁ እና ነገ ከነገ ወዲያ ደግሞ ይህንን ምስል ዛሬ የምታስቀምጡትን አሻራ የሚመለከት ትውልድ ይመጣል። የሚወለዱ ልጆች አሉ። የእውነት በእውነት በእነሱ ጊዜ ደግሞ እንደ ቀልድ ያዩት ይሆን ይህንን ነገር። እናንተ እንዲህ ከቀለዳችሁ እነሱ በምን አይነት መንገድ ሊቀላለዱ ነው? እናንተ እንዲህ አይነት ቀልድ ውስጥ ከገባችሁ የእናንተ ልጆች የልጅ ልጆች ምን አይነት ቀልድ ውስጥ ሊገቡ ነው ማለት ነው። ስለዚህ አስተውለን የምንመሰርተውን መሰረት ተጠንቅቀን እንመስርት። ላችሁ እንመስርት፣ እንደ በሳል ሰዎች እንኖር። እነዚህን ሁሉ ግን እያበላሸን ያለ ነው። እኛ ተመልካቾች ነን፣ ፈገግ ብለን ስቀን የምናሳልፍ፣ ከዛ ባለፈ ሚመክር የጠፋበት የሚመስል ትውልድ ውስጥ ነን። ስለዚህ ምን ነው አካበድክ እንዳትሉኝ፣ ሲሪየስ ኬስ ስለሆነ ነው። እንዲህ አይነት ነገሮች ናቸው ተለጥጠው አድገው ተጎትተው ወደ መራርነት ክፉ ነገር የሚያመራውና እንደዚህ ልብ ሰባሪ፣ አንገት አስደፊ፣ አሸማቃቂ፣ አዋራጅ የሆኑ ነገሮችን በመስራት እኛ አንክበር። ይሄ ነውር ነው፣ የነውር እንጀራ ነው። መታወቅም ከሆነ በነውር የታወቃችሁ ነው የምትሆኑት እና እንደዚህ ነገር ከማድረግ እንቆጠብ። ሰዎችን የምናዝናናበት ብዙ መንገዶች አሉ፣ ልብ ሳንሰብር ሳናጠለሽ፣ የሰው ስም ሳናዋረድ። ስለዚህ ጄኒዩን የሆኑ ማዝናናትም ከሆነ እያስተማረ የሚያዝናና ወይ ውድድራዊ የሆኑ ፉክክር ያለበት የሆነ በቃ ጤነኛ የሆነ ሰዎችን የእውነት ሊያዝናና የሚችል ከዛ ደግሞ ቢቻ ሊያስተምር የሚችሉ ኮንቴንቶች በጣም ብዙ አሉ። እነዚህን ፈላልገን እንዳገኘን በነዛ በኩል እንግዲህ ኤማችን ግባችን በፍቅር ህይወታችን መታወቅ ከሆነ በሌላ መልኩ ማድረግ ይቻላል ከምንም በላይ ግን ዓላማ ሳንስት ሰዎችን እየጠቀምን መልካም የሆነ ተጽዕኖ እያመጣን ነገ ሚያይን ትውልድ አለ ይህንን ቢከተለው ወዳለው ብላችሁ የምታስቡትን በጤነኛና በቅንነት ብናደርግ ምንም አይኮነንም ከዛ ውጪ ግን ረብ የለሽ ነገር ውስጥ ህይወታችን አናጠላልፍ። ይሄ ትልቅ ምክር ለምክራችሁ የመጣሁት በተረፈ ይሄንን መልእክት ይጠቅማል፣ በእውነት ነው የምላቸው የሆኑ ሰዎች ሊታነጹ፣ ሊስተካከሉበት፣ ዛሬ ደግሞ ያላገቡ ነገ ወደ ትዳር ህይወት የሚገቡና እንዲ አይነት ነገር ላይ ስትሪክቶ ነው ሊሄዱ የሚችሉ ጥንቁቅ፣ ማቹር የበሰሉ አስተዋይ ሰዎች ሊፈጥር ስለሚችል ነው። በቃ ሼር አድርጉት አሁን ለሶስት ለአራት ሰው በሶሻል ሚዲያዎቻችሁ ሼር ብታደረጉት ብዙ ሰው ይጠቀማል። በተረፈ በጣም ነው ማከብራችሁ። ጊዜያችሁን ሰታችሁ ስላዳመጣችሁ እንደተጠቀማችሁበት አምናለሁ። አስተያየታችሁን በኮሜንት ላይ ሁላችሁም አስቀምጡልኝ። ቪዲዮውን ላይክ አድርጋችሁ ትለፉ። እኛም ደግሞ በመልካም ተጽዕኖ ብዙ ሰው ጋር መድረስ እንፈልጋለን። ነውረኝነትን እያገለጥን ሰዎች እንዲጠነቀቁ እንደ ትውልድ አስተዋዮች እንድንሆን ነው እንደዚህ አይነት ነገሮችን የምናስቀምጥላችሁ። ተባረኩልኝ። መልካም ጊዜ